አጋጣሚውን እንጠቀምበት በሚል ርዕስ ዛሬ ከእናንተ ጋር ትንሽ ቆይታ አደርጋለሁ። ናም እንጠቀምበት አላህ በሰጠን እድል ያእድሉ ሳያመልጠን የእድሉ ተጠቃሚ እንሁን። አሁን ደግሞ ልዩ አጋጣሚዎችን አላህ ሰጠ። ረመዳን ሲመጣ ሁሌም ምስጢቅባሉ፣ ረመዳን ረመዳን ሊመጣ ነው እንቀበለው ብለን ዝግጅት አደረግን። ከዛ በኋላ ረመዳን መጣ። የሰገደው ሰገደ፣ የጾመው ጾመ ስክፋሪ ያደረገው አደረገ መልካም ስራ የሰራው አደረገ። ዑምራው ፍቆት ዑምራ ሄደው አደረገ ያበላሸው እንደዛው። ነገር ግን ረመዳን ምን አለ ሄደ። ረመዳን ከሄደ በኋላ ወራቶች፣ ሁለት ወራቶች ተቆጥረው ደግሞ መጣ ደግሞ ሌላ አዲስ ምን። አላህ አስሩን በዱንያ ውስጥ ልዩ የተባሉ የተወደዱ በላጅ ቀናቶችን አላህ ፊት ለፊታችን አመጣልን። ዱኒያ ላይ በላጭ የተባሉ ቀናቶች እነዚህ ፊት ለፊታችን ያሉ ቀናቶች። በዚህ ታዲያ እድሉ ልንጠቀም አይገባም? አፍደሉ አያሚ ዱኒያ ኮ ዱኒያ ውስጥ ካሉት በላጭ ቀን አላህ ሰጠ እነዚህ ቀናትን። ኢብኑ ተይሚያ ረሕመቱላሂ አለይሂ ሲናገሩ ምን አሉ? እነዚህ ቀናት ከረመዳን ጋር ስናነጻጽራቸው ይላሉ ሌሊቶቹ ከሆኑ የረመዳን ሌሊቶች ይበልጣሉ። በሌሊት ከሆነ ለምን? የረመዳን የመጨረሻ አስሩ ሌሊቶች አሽረ ለአዋኪር በውስጧ ሌይለት አልቀድር የሚያዘለች ስለሆነች፣ በሌሊት ከተባለ ሌሊቶች ይበልጣሉ። በቀን ከተባለ ግን ቀኑ ከተባለ ግን ምን ይበልጣሉ? የዙል ሂጃ አስር ቀናቶች ይበልጣሉ። ለምን በእሷ ውስጥ የውሙ ነህር አለ፣ የእርዱ ቀን አለ፣ የውሙ አረፋ አለ፣ የውሙ ተርዊያ አለ፣ ልዩ ቀናቶች አሉ። በላጭ ናቸው፣ አሉ። በህይወታችን ላናገኛቸው የምንችላቸው ቀናቶች ሊሆኑ ይችላሉ። እነዚህ ቀናቶች በየትኛውም ወር ላይ የማይሰባሰቡ የኢባዳ አይነቶች የሚሰባሰቡበት። ጾም በየትኛውም ወር ልንጾም እንችላለን። ሰደቃውም እንደዛው ሰላቱም አለ። ሀጅ ግን በሌላ ወር መደረግ ይችላል? አይችልም። ስለዚህ በዚህች የዙልሂጃ አስር ቀናት ውስጥ ምን አለ? ሐጃ አለ። ኡመሃቱል ዒባዳ የዒባዳ እናቶች የተባሉት የተሰባሰቡበት ምንድ ናቸው፣ ቀናቶች ናቸው፣ ልዩ እድል ያለበት ናቸው። ስለዚህ እንጠቀምበት። ዝም ብሎ ሊያልፍ አይገባም። አስር ቀን ማለት ወላሂ በሰዓት ቁጠሩት። በቃ ለምኑ። እስቲ እናስቧ፣ ረመዳን ሊመጣ ነው እንቀበለው ስንባባል ነበር። መጥቻለሁ አይደል ስንት ጊዜ ሆነ? አጅ እንዴት እንዲዳያችሁ፣ ከእድሜያችንም እንደዛው ተቀነሰ። ሱብሃንአላህ ሶስት ወር በላይ ማለት ነው። እስቲቅባሉ ረመዳን ረመዳን ሊገባ ዝግጅት ነው። ረመዳን አንድ ወር ሸዋል ቀጠለ ዙልቂድ፣ ሶስት ወር ከምን አለ ታዲያ፣ አስር ቀን ረጅም ዛሬ ገብቶ ነገ ይውጣል። ሀቂቃ ብልድ ጮሌ ማለት እንደነዚህ አይነት ፉርሳ እድል አጋጣሚ አላህ ሲወፍቀው ለዚህ ሲያጨው የሚጠቀም ነው። ብልጥ ጮሌ ማለት ልዩ ቀን ስለሆኑ ታዲያ ዝም ብለን ነው ላ ራሳችንን እናስዳ። ንጹህ ነን ወላሂ፣ ወንጀል ወረረን። የወንጀላችን ብዛት ሀገር ይታመሳል። ጦርነቱ የሚመጣው በወንጀል ነው። ኑሮ ውድነት ምናምን ይባላል። ሰው እዛ ምን መጣው? የወንጀል ብዛት የሰው ደም ይፈሳል። የወንጀል ብዛት ወንጀል በጣም ተንሰራፋ። በየጊዜው አብዴት እየሆነ እያደገ መጣ። ወንጀል አይደል የዛሬ ስንት ዓመታት መኪና ካስቀመጥክ ስፖኪዮ ምናምን ነው ወስዶ ይዞ ሄደው። ዛሬስ መኪናውን ይዞ ትሄዳል እ ዱርዬው ምኑ ማጅራት መቹ ከያዘ ትንሽ ጫር አድርጎ የሆነ ገንዘብ ይወስድባል። ዛሬ አላህ የጠብቀን ያርዳል።

በተገቢው የተወጡ ነቢይ ሌሊቱን ቆመው የሚያድሩት ነቢይ እንባቸው ጺማቸውን አልፎ የሚሰግዱበት ቦታ የረጠበው በእንባቸው። እኚህ ታላቅ ነቢይ በዚህ ላይ ነው የሚታወቁት በእስቲክፋር። እኛስ ለምን እስቲክፋር ያስፈልገናል? በዘመን ከተባለ ምን ዋስትናለን? በአላህ ሰሞኑ አንድ አባት ለሐጅ በተነሱበት በረራ ማታ ሆኖ ቀን ላይ ወደ አኺራ ሄዱ። እሳቸው ሐጅ ለማድረግ ነየቱ። አላህ ይቀበላቸዋል። ይህን ነው ተስፋ የምናድርገው። ነይተው ተነስተው አሉ። ለዚህ ነው ሁሌ በቀልባችን መልካም እንያይኑት። ሁሌም ጥሩ ነገር እናስብ። ለምን አናቆም የምንጠራበት። እሳቸው በአየር በረራ ነበር የነየቱት። አላህ ግን በረራው እታችን አላቸው። ቪዛው ተቆረጣ። ከአላህ ዘንድ የሚቆረጥ አለ፣ ትኬታ አለ፣ ለእያንዳንዳችን የተጻፈ። ያ ሲመጣ በአየር ሳይሆን ምድር ውስጥ እንገባለን፣ ቀብር ውስጥ እንገባለን። ምን ታዳ አለን ዋስትና። ስለዚህ ሁሌ ምን ያስፈልገናል? እስቲግፋር ያ ረቢ ማረኝ፣ መልካም ንያ፣ መልካም ማሰብ። ስለዚህ እነዚህ ውድ ቀናቶች አላህ ልዩ አድርጓቸዋል። አላህ በፍጡራኖቹ መካከል አንዱን ከአንዱ ምን ያደርጋል? ያበላልጣል። ነቢዩን ሰለላሁ ዐለይሂ ወሰለም የሁሉ መበለያ አላህ አደረጋቸው። ከወራቶች አላህ የመረጣቸው ወራቶች አሉ። የተከበሩ ወራቶች አሉ። ረመዳን ልዩ ቦታ አለው። ዙልቂዳ፣ ዙልሂጃ፣ ሙሐረም እንደዚሁም ረጀብ ደግሞ አራቱ የተከበሩ ወራቶች ናቸው። በእነዚህ ወር የሚሰራ ወንጀል እና በሌላ ወር የሚሰራ ወንጀል አንድ አይደለም። ከነዚህ ደግሞ ወራቶች ዙል ሂጃ ላይ ደግሞ አስሩን የመጀመሪያዎቹን ቀናቶች ልዩ አላህ አደረጋቸው። አፍደሉ አያሚ ዱንያ ዱንያ ውስጥ ካሉ በላጅ ቀን አላህ አደረጋቸው። ከእሷ ውስጥ ደግሞ አላህ የውሙን ነህር የእርዱ ቀንን ልዩ አደረገው። አላሁ አክበር። ኢዳችን እያከበር እየተደሰትን ግን አላህ ልዩ አድርጎ ምንዳውን ከፍ ያደረገበት እንመጣበታለን። በምናርደው እርድ ልክ ማለት በበጉ ሊሆን ይችላል በፍየሉ፣ በከብቱ፣ በግመሉ በጸጉሩ ልክ ምን አለ አጅር አለ አለ አላህ። ኢስላም ህይወት ነው፣ ኢባዳ ነው። እያንዳንዱ እንቅስቃሴያችን በስላም። ስንተኛ ወላሂ ከነየትን አጅር አለው ነይተን ከተኛ ምን እንደው ምተኛው አሁን በኋላ ኢባዳ ላይ ጠንካራ እንደሆን፣ ማታ ከመግሪብ እስከ ኢሻ ሙሐደራ አለ ጠንካራ ሆኚ፣ በነሻጣ ዳዓዋ ልከታተል ዚክር ላደርግ ቁርአን ልቀራ ዱዓ ላደርግ ቀይሉላ ተኛለሁ። በዚህ ንያ ከነየት ምን አለው አጅር አለን። በምን በላው ምግብ አጅር እናገኛለን። ምን ካደረግን ንያችንን ካስተካከልን አሁን ምበላው በኋላ ቁዋ እንዲሆነኝ ነው ስሰግድ እንድጠናከር ነው ብለን በዚህ ኒያ እያ ካደረግ ምን ይሆናል? አጅር አለው። እርዳርደን አላህ ምን እንዳውን ከፍ አላህ አደረገልን። መቼ የውሙ ነህር ከነዚህ ቀናት ደግሞ ልዩ አላህ አደረጋት። አላህ ከሳምንታት ደግሞ ካሉት ቀናቶች በሳምንት ውስጥ ማንን ልዩ አደረገ? የውሙ ልጁምዓ የጁማ ቀን አላህ ልዩ አደረገ። ከሌሊቶች ደግሞ አላህ ሌይለተ አልቀድር

መልካም ስራ አላህ ዘንድ ይበልጥ ተወዳጅ የሆን የለም በነዚህ አስር ቀናት የሚሰራ ቢሆን እንጂ። ሁሌም መልካም ስራ አላህ ዘንድ ተወዳጅ ነው፣ ግን በነዚች አስር ቀናት እንደሚሰራ መልካም ስራ አላህ ዘንድ እጅጉን የተወደደ የለም አሉ። ፈቃሉ ያ ረሱላላህ ሰሃቦች ጠየቁ፣ ልዩ ናቸው በእነዚህ አስር ቀናት የሚሰራ ስራ ሲባል ሰሃቦቹ ለነቢው ስ ላ ሰለም ጥያቄ ያቀረቡ ወለልጂሃዱ ፊ ሰቢልላህ

የታለ ዚክሩ ለማድረግ የተነሳ የታለ ሰላቱን ሱና ሰላቶችን ለማብዛት የተነሳ የታለ ለጎረቤቶቹ መልካም፣ እናት አባትን መንከባከብ፣ ቤተሰብን ማስደሰት። አራ አለ አመል ሷሊህ ብዛቱ ልዩ ነው፣ ብዛቱ ልዩ ነው። ለዚህ ነው ጾም ይባላል አይደለ፣ የዙል ሒጃ አስር ቀናቶች። በነገራችን ላይ በአንዳንድ ሪዋያ እንደመጣው በእነዚህ አስር ቀናቶች የአላህ መልክተኛ ነብዩ አለይሂ ሰላቱ ወሰላም ከሚስቶቻቸው ብኩል የተዘገቡ እንዳሉ

በእነዚህ አስር ቀናቶች የሚጾሙ ዘጠኙ ቀናቶች ማለት ነው። አስረኛው ቀን የዒድ ቀን ነው፣ አይጾምም። የተጠላ አይደለም፣ በልህያ እንደው ይልቁንም እጅጉን በጣም የተወደዱ ናቸው። ላሲየማ በተለይ ደግሞ ይላሉ። አታሲያ ሚንሃ ከሷው ዘጠነኛው ቀን የውም አረፋ። የውም አረፋ የተባለው ዘጠኛው ቀን ደግሞ እሱ ደግሞ ልዩ ነው፣ ሐዲስም ስለመጣበት ይሄ ሁሉ ምንድን ነው? ነቢዩ አለይሂ ሰላቱ ወሰላም በእነዚህ አስር ቀናት የሚሰሩ መልካም ስራዎች ልዩ ነው። ሰደቃ ላይ ደከምክ ጠንከር በል። ረመዳን አለፈኛልክ አሁን ጠንከር በል። ለጎረቤትህ እንትን እንቅፋት የነበር ተውብተ መልካሙ እናት አባትህን የዘነጋ ሁሌም ልታስታውሳቸው ልትንከባከባቸው ይገባል። በእነዚህ ደግሞ በርታ፣ በዚክሩም በቁርአኑም በጣም እጅጉን ልንበረታታ ይገባል። ፉርሳ ነው። እንዳልኳቸው አስር ቀናት በጣም ቀላል። ረመዳንን ሲያነሳ አያመን ማዕዱዳት የተቆጠሩ ቀናቶች ብሎ ጥቂት ቀናት እኮ ሰላሳ ቀን። አያመን ማዕዱዳት ገብቶ ወጣዬ ነው። አላህ አሳየን እኮ ስላለፉት አይደለም ነገር፣ በዚህ ዘመናችን አላህ አሳየን ብዙ ረመዳን አልፎብናል። ግን ያው በቅርቡ አላህ አሳየን አስር ቀናት ታዲያ ይጠፋ እልም። ስለዚህ ለሚያልፈው ነገር ኸይር ነገር አከማሽተን ለነገው ስንቃችን እናዘጋጅ። ያ ነው እኮ ሌላ አይደለም። ስቲክፋር፣ ሁሌ ተውባ ማድረግ ሁሌ ይጠበቅብናል። ሁሌ እንደ ምሳሌ አውረዋሉ፣ እንግዳ ይመጣል ቢባል ከውጭ አገር ከምን ቤታችንን ማሻአላ አሳምረን ምንጣፉን ቀይረን ሀብትም ካለ ደግሞ መጅልሱን ምን ቀይር አረቢያን መጅልስ እናድርግ። ለምን ከአሜሪካ ነው የሚመጣው ከሳውዲ ነው የሚመጣው ከዱባይ ነው ከሩቅ አገር ነው ለዛ እንግዳ ካለን ክብር የተነሳ ማለት ነው። ልክ እንደዛው አላህ የላከልን እነዚህ እንግዳ ቀናቶች ልዩ ቀናቶች ሲመጡም በዚህ መልኩ በምን ቀልባችንን ንጹህ፣ ከምን ከምቀኝነት፣ ቂም ከመያዝ መጥፎ ነገር ከማሰብ ንጹህ እናድርገው። ወደ አላህ እጅጉን የምንቃረብበት ቀን ነው። ስለዚህ ሞቱን ፉጃ በበዛበት ድንገተኛ ሞቶች በጣም በበዙበት ሰዓት ላይ እኛ ሁሌም ዝግጁ ነው መሆን ያለብን። አብዱላህ ብን ሙባረክ የሚባሉ ታላቅ ዓሊም ነበሩ። ከደጋጎቹ ከበፊቶቹ ዓሊም ናቸው፣ ሙጃሂድ ናቸው፣ ነጋዴ ናቸው፣ አቢድ ናቸው። አብዱላህ ብን ሙባረክ አመት ለአራት ከፍለው ዓመቱን የጂሃድ ጊዜ ያላቸው፣ ዒልም የሚሰጡበት የሚነግዱበት ዒባዳ ኸልዋ የሚገቡበት ጊዜ አላቸው። አብዱላህ ብን ሙባረክ ነገ ይሞታሉ ቢባሉ ምን ይሰራሉ ሲባሉ፣ ምንም አሉ። ለምን ሁሌም ነገ ሞታሉ ብዬ ነው የምዘጋጀው። ሁሌም ነገ ሞታል ያለው ሰው ምንድን ነው፣ ሰላቱን ይሸራርፏል? እንዲ ላ ሰላቱን ይጠብቃል። ቆያንዴ እዛ አርሴናል ማንቸስተር እያለ ነው እግር ኳስ ጨዋታ አለ፣ ትንሽ ጨዋታው ይለቅ ይላል። እንዴ ነገ ሞታል ያለው ሰው ሐያ አለሰላ ሐያ አለልፈላ ሲል ሙአዚኑ ይሮጣል ይመጣል ወደ መስጊድ ለምን ፊትለፊቱ ምን አለ ሞት አለ ሞትን ከዘነጋስ ሞትን የረሳስ? እንኳን እንድንዘነት ዕድሎች አስር ቀናት አይደለም ፊትለፊት ጎረቤት ሲሄድ ጓደኛ ሲሄድ ዘመድ አዝማድ ሲሄድ እያየ ምን ይላል ይዘናካል አጋጣሚ አይጠቀምም ለምን ሞት የረሳስ ሞት የሚያስታውስ ሰው ትንሽ ነገር ይበቃል። ወላሂ እንደ ሞት መካር የለም። እኔ ብዙ ጊዜ ተደጋጋሚ እዚህ መስጊድም በተለያየ ቦታም ተናግሬያለሁ። አንዳንድ አንዳንድ የማፍረበት ነገር አለ። በምን አንዳንድ ወንድም ቤተሰብ ሞቶበት የአባቱን ጀናዛ ተሸክሞ የእናቱን ጀናዛ ተሸክሞ የወንድሙን፣ የእህቱን፣ የጓደኞችን የዘመድ ተሸክሞ ሄደው ቀብር ሰላት እስኪሰገድ ከመስጊድ በር ላይ ቆሞ ሰላተል ጀናዛ ሲሰገድ መስጊድ በር ላይ ነው፣ ፈርዱም ሲሰገድ መስጊድ በር ላይ ነው። ታዳ መቼ ነው የሚማረው? ይዘንስ ጓደኛ እየሄደ ዘመድ አዝማድ እየሄደ አፈር እያለበስከው፣ ይሄ ካልመከረ ምን ሊመከር ነው? ታዳ አ ለዚህ ነው ሁሌ ማስታወስ ይሄ አለ ያለ ሰው ሁሌ ዝግጁ ይሆናል። ይሄ አለ ያለ ሰው እንደዚህ አይነት ልዩ ቀናቶች ሲመጡ ትኩረት ሰጥቶ ይጠቀምበታል። ይጠቀምበታል በእነዚህ ቀናቶች፣ ማለት ንግድ ላይ ገብተን ወይም በሆነ ትምህርት ቤት ላይ በዚህ ቀን ላይ አስቀድሞ እነዚህን አንድ ወር ቢባል አስር ቀን አይደለም አንድ ወር ሁለት ወርም ሊባል ይችላል ከዛ በላይ የሆነ እንትኑ ይቀነስለታል ቢባል፣ ታክስ ግብሩ ይቀነሳል ቢባል፣ ማይሰለፋለ ለሊት ከተባለ፣ ለምን ዱኒያ ላይ የምናየው ነዋ። እኛ ምን ጎዳን ከተባለ፣ ችግርን ገይብ ላይ ችግር አለብን ማለት ነው። ገይብ ነዋ፣ ይሄ ነገር አላህ ዘንድ የምናገኘው ደሞዝ ነዋ፣ ነገ ነዋ የሚገኘው ዛሬ አይደለም፣ ነገ አገኛለ ያለለ ሰው ሁሌም ዝግጅ ይሆናል። ትንሽ ነገር ነው የሚያስነ

አንዴ ዝምድና ልቀጥል የለም፣ አንዴ የሰደቅ አላውጣ የለም፣ ያላወጣሁት የዘካ ገንዘብ አለ ልስጥ የለም። ፋይል ተዘግቷል። እናት አባቴ ልንከባከብ በጭራሽ፣ ፋይል ተዘግቷል። ለምን? ነገ ደሞዝ የሚሰጥበት ቀን ነው። በዱኒያ ምሳሌ ፈተና ፋይናል በሚሰጥበት በሚፈተንበት ተፈትነህ ከዛ ውጤት በሚሰጥበት ሰዓት ቆይ እችን አንዴ ላስተካክል ብትል አስተማሪ ይሰማሃል? ተቀባይነት አለ የለውም? አይደል? ለምን በቃ ፋይናል አልቋል፣ ታርሟል፣ ውጤት ተሰጥቷል። የለም ወቅቱ ያነበረ አያችሁ። ልክ አኼራም ይሄ ነው አኼራ ይሄ ናት። ልንጠቀም ይገባል። ለዚህ ነው ቀደምቶቹ እነዚህን ቀናቶች ልዩ ስለነበራቸው በጣም ይጠቀሙ ነበር አብደላህ ብን ዑመር

ያን አስታውሼ ነው ማለት፣ ሷ ልክ ፀሐይዋን ልትገባ እየተቀረበች ነው፣ የጋሻ ምታክ ቀርታለች። ዱንያ እንደዚህ እያለቀች ናት። ናው ይሄን ይዛን ነው አብዱላህ ኢብኑ ዑመር የተናገሩት። እኛ ዘንታዳ ብዙ ቀርታለች ልናስበው ነው። አንድ ቀን ባነጋን ቁጥር ከዕድሜያችን አንድ ቀን እየቀነስን ስለዚህ ባገኘነው አጋጣሚ መግቢያ ላይ እንዳልኩት ልክ ጠዋት ስንነሳ እድል ነው አላህ የሰጠን

አሁን የምንሰላ ያለንበት የምንንቀሳቀስበት ዋደን ነገስ ገይብ ነው፣ አናውቀው በእኛ እጅ ነው ነገ ነው እንዴ? ወላሂ ማንም አያውቅ ምን እንደሚከስት አናውቅ። ስለዚህ ሦስት ቀናት ነው ዱንያ፤ ትላንት፣ ዛሬ፣ ነገናት። እነዚህ ናቸው። ትላንት አልፏል። መልካም የሰራ መልካም ነገር አዘጋጅቶ አሳልፏል። መጥፎ የሰራ ደግሞ ዛሬውን፣ አላህ ከወፈቀው